ከጠረጉ አይወጣም። ግን እኔ የምለው ለምንድነው? እንደዚህ የምን ነው ምንድነው አንድ ሰው እራሱ ራሱ እንደው ስሜትን እንኳን እናብርግ ብትሉ እንኳ በዚህ ሁኔታ ነው እንዴት? የተረገማችሁ እንደዚህ አይነት በማድረግ ነው። አሁን ምንድነው የሚሰጣችሁ ፊሊንግ? ምንድነው የሚሰጣችሁ ስሜት? ምንድነው አሁን እንደዚህ ሴት ልጅ እንደዚህ ከማድረግ ውጭ ማሪ እነሱ እኮ እየደረሱ ነው፣ ፖሊስ ጣቢያ ናቸው። እዚህ ቃስ እዚህ አሁን እኔ ደግሞ አላየው የሚሆነች ልጅ ተደፍራ ተደብድባ፣ መደፈሩ መደብደቡ ምንም በቃ ምንም። ልጅቷ እኮ አትታየው ከማንም እንደዚህ የሆነችው እዚህ ሻርጃ ነው አሉ ቃስሚያ ሆስፒታል። እነሱማ ሆስፒታል መቼ ሄደች። እኔ ወድቃ ወጣ ወድቃ ሲያገኟት ፎዚ ያገኘቻት ነው የሚሉት። እኔ ማን ቤት ላይ ብትኑር ምን ትኑር ማቀው ነገር የለኝ። አሁን አንድ ልጅ መታኒ እዚህ ስራ እየሰራሁ አስገቢ ስትል ሳስገባት በጣም ታለቅሳለች። ስሜታ ይሆና ከዛ ጁን ያውቃለሁ አለች። አሁን ለካሌብ ስንደውልለት ፖሊስ ጣቢያ ይዘዋት እየሄዱ ነው አሉ። ግን ከዛ በፊት ላይቭ ላይ ይዘወተው ነበር አሉ። ሰዎች ሳያግዟት ሳይረዷት ልጅቷ ፊቷ አይታይም። ታሜ ልላክልን የለችም። በቃ አሁን አሁን ገና ፍሬሽ ሆና እሺ፣ የት ናት ልጅቷ? አሁን እንግዲህ ቶሎ ማለት ወደ ፖሊስ ጣቢያ፣ ሀኪም ቤት እንዲወስዷት ማለት ነው፣ እንድትመረመር። የደፈራት ታውቀዋለች እሷን አሁን አሁን ይዘ አከራይዋ እኮ ነው ያከራያት። ኢጃዛ ቤት ማሻአላ። ቆይ አንዴ፣ እስኪ የላክሽን ልዩ አንዴ። ማሻአላ ያኔ እራሱ ኢጃዛ ቤቱ ነው ስለው እሱ ገብተሻል። እንደዚህ ነው ስለ ኢጃዛ ቤቱ እኮ ነው

ሙሽ ለመፈላሰፋ አሁን ሶሻል ሚዲያ ላይ ያቀረባት ሶሻል ሚዲያ ምንድን ነው የሚያደርጓት? ይህንን ነገር ማለት በተግባር ቶሎ ማለት ወደ መፍትሄው እስኪ ደውልፎ ዚጋ ነው መጨረሻው መጨረሻው ስንት ነው? እኛ ሴቶች ማለት ይሻለናል አሁን ሚገርመት አስበሽ እንደዚህ አይነት ነገር ደግሞ አሁን እቺ ልጅ እዚህ ስለወጣቸው እንጂ እንደዚህ አይነት ነገር በጣም ብዙ የሚያጋጥማቸው አለ። ግን ተደብቁ ወይም በቃ ማንነታቸው እንዳይወጡ ይፈራል። ይሄ ባለትዳር ሆኖ ምንድን ነው ምን ሆኖ ነው እንደዚህ? ባለትዳር ሆኖ። ወሌኩም ሰላም ፎዚ፣ እንዴት ነሽ?

ሰማሽ? ሳሪ ነው ሰማሽ? ሳሪ እየሰማሽ ሳሪ? ነገር እየሰማ እንትኑ ትኬት ገዝቶ ሊወጣ ነው እየተባለ ነው። እሺ አሁን እነሱ ይደርሰዋል፣ እየደረሰ ነው ወደ ቡስ ጣቢያ ሳሪ ይሄም በጣም ነው የሚያሳፍሩት። በጣም ነው በጣም ነው የምታስጠሉት። በጣም ነው የምታሳፍሩት። በ እንደዚህ አይነት ሀበሻ እንደዚህ አይነት ኢትዮጵያዊነት ቅርት መቤት በጣም ነው የምታሳዝሩት። ይሄ ነገር እንዳይፈጠር ይሄ ነገር እንዳይሆን መጀመሪያውንም አስገቡኝ ብል አስገቡኝ ብል አንድ ቁጥር ብጽፍ ብጽፍ ብቸከቸክ ብቸከቸክ የሚሰማ የለም

ስለዚህ ደበድባል። ምን አይነት ኮመንት ነው የምትኮመንት? ወደ እናንተ እሪ አስጥሉኝ ስትል ነበረ ስትጮህ ነበረ። አሁን ነው ጎዝናሉሽ። አሁን ሎኬሽን ትልክልኛለች፣ እየደረሰ ነው ወደ ፖሊስ ጣቢያ። እኔ ማለት ልክ እንደላኩልኝ ወደዛ ወይም ሄዳለው ቶሎ ማለት መፍትሄ እንድናገኝ ለምን ልጅቷ ኦልሬዲ እንደ እንደጠየቋት ማለት ድንግል ነበረች ማለት ነው ገባሽ ይሄ ሞር ከባድ ነው ገባሽ እና ምርመራው ላዝም ቶሎ መደረግም አለባት እንደ ተደፈረች ትናንትና ነበር የተደፈረችው ዛሬ አይደለም ትናንትና የተደፈረችው ስለዚህ እዚህ ጋ ድንግል ስለነበረች እዚህ ጋ ማለት ያኔ ቁስሉ ምናምን ይሄ ማለት ህክምና ውጤቱ በደንብ ያወጣላቸዋል ማለት ነው ችግር የለም ቢሆን ማለት ነው። ያ ቼክ ሀያ አራትም የለበትም በአርባ ስምንት ሰዓት ውስጥ ሪፖርት ተደርጎ ቼክ መደረግ አለባት። እያንዳንዱ ለኢመርጀንሲ አንዴ፣ እኔ ደግሞ እዚህ ደዋውዬ ፎቶ ልስጥ እና ድንገት እንኳን ከመጣ ደረግለ የላኩልናው የእሱ የክንዴ ብቻ ፎቶ ካለ ደግሞ ላኩልን ለብቻው ካለ ላኩልን ው የምታውቁት ሰዎች ካላችሁ ቦና ካለ ስሙንም ምናምንም የምታውቁት ከሆነ ላኩልን። ኢቦና እዚህ ጋ ሳሪ ማነው ሌላ ቤጅ የከፈተው ስለዚህ ነገር ማለት የሚያወራ እኔ እኔ ሲጀመርም አላወቅኩም። ተስፍሽ የት እንደተወራ ምን እንደተወራ አላወቅኩም። ሂቦና የምትባል ልጅ መታ እባክሽ አስገቢ ስትል ምን ሆነች ነው ብዬ ሳስገባ፣ ልጅ ተደፍራ ሳሚ ነው ሳሚ ነው የቲክቶክ እንት ግን የሚያወሩት በሌላ ቋንቋ ነበረ። ማን ነው ሳሚ? ምንድን ነው የአቃለው ነገር? እነሱ ቤት እኮ ነው። ታዲያ እነሱ ቤት እኮ ነው። እኔ ፎቶ እንዳይለጥፉ ይሄ ልጁ እንደዚህ እንዳያደርግ አያስገቡን ብለን የሚሰማን የለም፣ አልኩሽ። የሚሰማን የለም ለመሰብሰብ ግፍት ለማድረግ እንደ ሌላ ሰው እንዳይመስለው። ስለዚህ ወንድም ና ወደዚህ መፍትሄ ማግኘት ዝም ብሎ ለማውራት እግርህን መስቀል እንደዚህ ምናምን አያስፈልግም። መፍትሄ ማግኘት ነው። ይሄ ማለት ቁጭ ብለህ እዚህ ጋር ስለ የሆነ ወሬ ልታወራ ወ ልትዝናና አይደለም። ልጅቷ የሆነ ጉዳት ደረስባት። ስለዚህ ግዴታ ማለት መፍትሄ ማግኘት አለብን። የሆነ ነገር ማድረስም አለብን። ሞች ቁጭ ብለን ላ ውይይት ማለት እስኪ ምንንሆን ምን ምን እናደርግ እንደዚህ አይሆንም ወርዲ የምትባለ ልጅ አስገቢያትና ሙሉ መረጃ ከሷ መስማት ይቻለች። የወርዲ የምትባለ ከስር መታለች። እዛ ጋር የሚያወሩት ምንም ፍንጭ ላይሰጥ ነው። ሁሉም በሁኔታኛው ነው የሚያወሩት። ለልጅቷ እዚህ ጋር መድረስ ያለባቸው። ልጅቷ ደም እየፈሳት ነው፣ አቅም እያነሳት ነው ያለችው እች ልጅ ለሞት ልዩ ኢትዮጵያ ቲኬት ቆርጣል። የት ያመልጣል? ታ እዚህም አቀመጣልን። አሪፍ ነው። እኔ ቅድም ቅድም ላይ ብላይ ማለት ነው ሳሪ እያዩ ፊቷን ለፊቷን አውጥተውት ነበር፣ እና በእነሱ ቋንቋ ስለሚያወሩ አልገባኝም ነበረ። ታውቂያለሽ እንትን ሲሉ ምን ብዬ ልስማቸው። ወጥተው ፊቷን ሳይ፣ ሁኔታውን ሳይ ከአንዳንድ ነው አብሶ የሻርጃ ጉድ እዛ ስራ ፈተው ቁጭ ብለው እንትን ሲሉ ይውላሉ። እኔ ምን አይነት የኢትዮጵያን አመለካከት ማስተሳሰብ እንዴት ሰው እዚህ ድረስ ኢማራ ድረስ ይዞት ይመጣል? ማሪችት እንዲ ምናኒ ማርያምን እኔ ጭራሽ አትታይ እግዚአብሔርን ለምን የኢትዮጵያ አሁን የመጡት ደግሞ እንዳለ የኢትዮጵያ እዛ ጥላችሁ የመጣችሁት እንደ ኢትዮጵያ አይደለም። እዚህ በስመ ለቤተሰቦቻችሁ ዘኑ። ኧረ በኢየሱስ መደፈሩ ባያንስ ደግሞ እንደዚህ ተደብድቦ እንደዚህ በቃ መግደል እኮ ከመግደል እኮ አይተናነስም። ይታወቃል ልጁ እዛ ቦቶላኩልን እስቲ፣ በውስጥ የምታውቁት ሰዎች ካላችሁ እኔ ማለት ምንም እኔ እራሱ አሁን እኮ ልጅቷ መታ እንትን ስትል ከደፍራ ምናምን እያለች አሁን ላይቭ ሆና ስታወራ ጁዬ እነ ፎዚ ይዘውታል ስትል ፎዚህኝ አልኩኝ ፎዚ ፎዚ አዎ ፎዚ ናት ስትለኝ ነው እንጂ እኔ እንደዚህ አልሰማውም አላየሁም ነበርኩ እኮ ከቀድም ጀምሬ ላይ ብለኝ ፖሊስ ጋ እየሄዱ ነው ደውዪ እስኪ እስቲ ካልቀበሴት እንደዚህ በሴት ላይ የት ናት እዚህ ሻርጃ አሁን የላክሽልኝ እሱ ነው። እች ሚስቱ ናት? ይቺ ሚስቱ ናት ወይስ እች ሌላው ናት? እቺ አብራት ያለው ሚስቱ ናት ይሁና ደግሞ ሚስት አለው። ዛሬ ላክልኝ ግለሰብ ፎቶ ምናምን፣ ወደዚህ ከመጣ ሬጂስተር መደረግ አለበት ማለት። ዳር ሆኖ ነው እንደዚህ ያደረገው፣ እና እንደዚህ ልጅቷ። አዎ አዎ። ሚስቱ እርጉዝ ናት አለች። በኢየሱስ ኖርማሊ የልጅን ፎቶ እንትን አትበሉ፣ እሺ፣ አታሳዩ ኖሮ ላይቭ ላይ እሺ ለካለብ ደውልለት ፎዚ ያላነሳቸው ሀበሻ ነው ጋይስ የኛው ሀበሻ ሀበሻ እንደዚህ ሰውን ደብድቦ በጭካኔ እንደዚህ አይነት ነገር፣ ሴት ሆናችሁ እንደዚህ የምትናገሩ ሰዎች አረ ተውፈሩ ምን ያስረግጣል? ምን እንደዚህ ደብድቧት ከሰው ተራኮን ያስወጣት።

ቋንቋቸውን የሚያወሩት እያየሁት በቃ በጣም አልቅሼ ተሰምተኝ ነው የወጣሁት። ማለት እዚህ ደረጃ ምን እንጃ፣ እንስሳ ራሱ እየቀናብን ነው። እኔ እንዴት በምን ሁኔታ እየሄድን እንደሆነ አላውቅም። ይሄ እኮ የሀገር ገጽታን ራሱ ማጥፋት ነው። እኛ ኢትዮጵያ ሲባል የባህል ቋንቋ እየተለያየ ተብሎ እንደሚነገር አሁን ደግሞ ኢማራት ምድር ላይ ሳርዬ። እግዚአብሔርን እኔ ወደፊት እንዳይከለክሉ ሁላ ነው። እኔ እንትን የምለው ታውቂያለሽ፣ እየሆነ ያለ በሙሉ የሚጠጣ የሚያዘው ሀበሻ ነው። ሰው ሲመታ የሚያዘው ሀበሻ ነው። ከሳሽ ማነው? ሀበሻ ነው። እያንዳንዱን ነገር ምንድነው? ሀበሻ ነው ነው እያሉት ያሉት ሁላ በየትኛውን ቦታ ስቴጅ፣ ሀበሻ ሀበሻ። በዚህ አይደለም የምንታወቁ የነበረው። ጭራሽ ደግሞ መድፈር። እንደ ቪፒኤን ለምንድነው እዚህ ሀገር የቆመው? ሳሪ አንድ ፊልም በተለቀቀው ነው ቪፒኤን እንዳትጠቀሙ ተብሎ እንትን የወጣው እንደ የሰረቀው ማን ነው አበሻ የሚያዘው። አረ ተው እንትን እንበል የሀገራችን ገጽታ እናጥፋው። ሳሪ ወይ ወደ ቃስሚያ እየሄዱ ነው። መጀመሪያ ተሳላት ነበሩ። ከዛ ወደ ቃስሚያ አስልኩን እንት ሊል አይዋለኝ ካሊ አንደረሳችሁ፣ አንደረሳችሁ እንደዚህ እንደዚህ ይደረጋል። እንደዚህ ሴት ልጅ እንደዚህ ይደረጋል። ምን አይነት አይምሮ፣ ምን አይነት አስተሳሰብ ቢኖራችሁ ነው? ምን አይነት እንደዚህ እርካታ ቢኖራችሁ ነው? ረበመራን ረወ እንደው አሁንስ በጣም ነው ያስጠላኝ። ያረጋሽት እንትን በጣም ነው የምታስጠሉት፣ በጣምም ነው የምትደብሩት። ላ ኢትዮ አይጠፋም። አሁን የሆነ ካሌብ እኮ እየሄዱ ነው ሱ ልማሁን እሺ ካሌ፣ በእናት የደረሳችሁበትን አሳውቀኝ። የሚያስፈልግ ከሆነ ደግሞ ጥረኛለ። ማሌኩም ሰላም። ምንድን ነው ቦታ ነው እንደዚህ አይነት ሐበሻ እንደዚህ አይነት በየሄድንበት እንደዚህ ርካሽ መሆናችን በጣም ነው የሚገርመኝ። የምንሄድንበት በቃ እንደዚህ አይነት መጥፎ አስተሳሰብ በቃ በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። በጣም ሰው እንዴት በዚህ በሰው ሀገር ላይ እንደዚህ የገዛ እህቱን የገዛ ሀገራችን ላይ እንደዚህ ቤተሰቦቻችን፣ ልጆቻችን፣ እህቶቻችን እንደዚህ አላስቀምጥ ትላላችሁ። እዚህ ደግሞ በቃ እንደዚህ ይህን ያህል እንደዚህ መደብድቦ እንደዚህ እስከመሆን ደረጃ አያመልጥም። ጋይስ እዚህ ሀገር አሁን እናንተ እንደምታወሩት አይደለም። እንደዚህ አሁን እኛ ዝቺ የሶሻል ሚዲያ ላይ እንደምናወራው ምናምን አይደለም። የዚህ ሀገር ህግ ረቆ በስነ ስርዓት በአግባቡ የሚጠቀሙበት ነው በስነ ስርዓት በደቂቃዎች በሰከንዶች ውስጥ ነው። እዚህ ሀገር እኛ እንደዚህ እንደምናወራ አይደለም። በጣም ሁሉ ነገራቸው የረቀቀ ነው። ግን እኔ የሚገርመኝ እኔ በጣም የሚገርመኝ ወዴት እየሄድን ነው? ደፍሮ እንደዚህ እንደዚህ ሁለተኛ ሞት ሁለተኛ ሶስተኛ ሞት አሁን ምን የሚሉት ስራ ነው? ምንድን ነው የምታገኙት ጥቅም? ይሄ ጉዳይ የተፈጸመው መቼ ነው? ኖርማሊ ተሳፍሮ ሊወጣ ነው፣ አየር መንገድ ምናምን የምትሉት የቆየ ጉዳይ ነው እንዴ? ዛሬ ነው አይደለ ጠዋት፣ እንትን ያው የተባለው አሁን ስለሆነ አይደለ? እንደት ነፎዝ ይዘው የሚሄዱት? እንደ ልጁ ታኮ ደም ብቻ ናት ታስፈሽ ታዲያ ባሁን ባሁን አየር መንገድ ነው አይ አይወጣም። እስኪ እናንተ በእናታችሁ ተው አስር አስር። በዚህ ጉዳይ ላይ ሳሚ ቤት ቁጭ ብለ ነበረ፣ የብዙ ሰዓት። ሌላ ልጆችም ደግሞ እሱን የሚያውቁት እሱም ደግሞ አቅርበ ነበረ ልጁን እና ልጁ ገብቶ ሌላ ቤቱም ተከፍቶ ነበረ። በመጀመሪያ ሳሚ ቤት ሳይከፈት በፊት በተከፈተ ቤት መቶም ልጁ ያወራው ሆነው እኔም ደውዬም ያወራሁት ንግግር አንድ ነው፣ ግን እሱ ያለው ሌላ ነው። ልጅቷ ደግሞ አለች፣ እሷ የራሷ ገብታ እኛ ጋር ሳሚ ጋር አውርታለች እንደተደፈረች በግድ ለመደፈር ብሎ ይሄ ያክል እንደ ጠፈጠፋት እንደ መታት፣ እንደዚህ ፊቷ አብጦ ከፖርዋ ሙላ ምናም ተቀዶ ጆሮዋን ተቀዶ ምናም ብዙ ነገር ሆናለች እና እኛ በአይናችን አይተናል፣ በሳሚ ቤት አሁን። ስለዚህ አሁን እኔ ከእናንተ የሚፈልገው ነገር ብኖር እቺ እህት ለእኛ ለሁላችን እህታችን ናት። እና እኔ እየሰማሁት መረጃ ብኖር አሁን ላይ እኛ ሳሚ ቤት ሁላችን ያው ልጆቹ ልጅቷን ወደ ህግ ጋር አድርሱ ብለናል። ልጆቹ ወደ ህግ ጋ ልጅቷ ይዞ ሄዷሉ። ልጁ ግን በሳሚ ቤት ገብቶ እኛን ማውራት አልቻለም። ምክንያቱም ነገሩ ወደ እውነታው ስለመጣ ነገሩ ሌላ ስለሆነ ልጅቷም በአንድ ቤቷ ስለምትመሰክር ሰው ሁሉ ስለተረበረበ ልጁ ምንድን ነው ማውራት አልፈለገም። ነቅሎ ወጣ። ከላይ ቡ ጋባችሁ። ስለዚህ ነቅሎ ወጣና አሁንም ምን እየሆነ ነው? እኛ የሰማነው መረጃ ምንድነው? ትኬት እየቆረጠ ነው እየተባለ ነው። ስለዚህ ይሄ እንዳይወጣ ታሜ ማድረግ ከቻላችሁ ለፖሊስ መደወል ከቻላችሁ ይህን ብቻ ተባበሩልኝ። ልጅቷን ደግሞ ወደ እንትን ይዞ ሄዷሉ፣ ወደ ህግ ጋ ይዞ ሄዷሉ እየተባለ ነው። እኛም ላይ ብለሆነ ዝም ብለኝ የጠበቀ ነበረ ያው ሳሪ በሳሪ በት ብሎ ስጻፉ እኔ ደግሞ ወደዚህ መጠው ከላይ በወጥቼ እሺ፣ ቆ የወርዲ አንድ ጥያቄ ልጠይቅሽ። ልጁ መጥቶ ነው ያወራው። ልጁ የደፈራት ልጅ እኛ ሁላችን እናውቃለን፣ የሁላችን ጓደኛ ራሱ። መጥቶ ራሱ መጥቶ አወራ። ራሱ መጥቶማ ደፍሬያለሁ አላለም ሌላ ቤት ከሳሚ ቤት በመጀመሪያም የተከፈተውም እኔም ደውዬ በጠየቅኩት ምንድን ነው ያለው? እኔ አልደፈርኳትም፣ ደክሜ የመጣው እኔ ስመጣ በሚስጥና እኛ በምንተኛበት አልጋ ላይ ተኝታ ላይብ ስለገባች ተነሺ አልኩት አልነሳም ስትል ወረወርኳት አለ። እሱ ያለ እንደዛ እንጂ አልደፈርኳትም አለ እሱ። እንደዛ ነው ያለው። ደግሞ ነገሩ ከፍ ስላለና አሁን ደግሞ እነ ሳሚ ጋር ብዙ ሰው ወደ አንድ ሺህ ስምንት መቶ ሆኗል ሰው እና እንደዚህ ሰው ባለበት ቦታ ስናወራ ደግሞ ቁጭ በል ጠብቅ፣ ልጅቷ እየመጣች ናት። ከልጅቷ አንድ ቤትም እንስማ፣ ከሁለት ወገን እንስማ ብለን ስንጠብቅ አልጠብቅም ወይም ብሎ በቃ ሰው እጁ እንዲቆ ምን ችግር አለው ታዲያ ፖሊሲ ለዩ ይለ እንዲህ ምርመራ አኳለ ምንም ታታ እሱ ልክ ነህ፣ ግን ቲኬት እየቆረጠ ነው እየተባለ ነው። ያው አይወጣም፣ ስጀመርም አይወጣም። ምክንያቱም ለምን መሰለሽ አሁን እነሱ ፖሊስ ጣቢያ ሂደው ያመለክታሉ። እኔ እንደዚህ አይነት አልጋዬ ላይ ስላየውኝ መጥተው ደበደብኳት። ሌላ ነገር ነው ደፈርኳት፣ ሌላ ነገር ነው ይቺ አውሉ ሁሉ በደም ከተጨማልቆ ከየት መጣ ይሄ? ደግሞ እሱ ደበደብኳት ማለት ሌላ ነገር ነው፣ ደፈርኳት ማለት ደግሞ ሳሚ ቤት አዎ ላይ ብለን ነበር። ኖ ኖ ኖ ይሄ የምታውቁት ጓደኛችሁ ነው፣ የቅርብ ጓደኛችሁ ነው። ይሄ እንደዚህ አደረገ የተባለው የቅርብ ጓደች ጓደኛችሁ በባህሪው ምን አይነት ነው ታውቁታላችሁ? እንደዚህ እንደዚህ ብዙ በባህሪው የማውቀው ነገር የለም። ደግሞ አግብቶ አልኩ በቅርብ ልጅቷን ታውቃታላችሁ? ወርድ ይ ልጅቷ ደግሞ እኔ አላውቃትም። ማቅ ለማውራት ሳርዬ አሁን ነው ያየኋት። እሱ ቤት ምንድን ነው የምትሰራው እሷ? ጀስት እንደ እጃዛ ነገር ነው አይቲንክ። እኔ ዱባይ ነው የምኖረው። እንደ እጃዛ ነው ኦኬ ኢጃዛ ቤት ያካውያል እሱ። ኢጃዛ ቤት ጥያቄ ተስፍሽ አንድ ጊዜ፣ ታዲያ እሱ አልጋ ላይ ተቀመጠች አይደል? እንደ ይችልሽ እዛ አልጋ ላይ ተቀምጠ እንትን ገባች። እንደዚህ አርጎ መደብደብስ ተገቢ ነው ወይ? እንደዚህ አርጎ ልክ ምኗም እንዳይታወቅ፣ እንዳትበላ፣ እንዳትዘራ፣ ጆሮዋን ሁሉ እንዲ እስከምትሆን ድረስ። መቼም እራሷን በራሷ እንደዚህ ያደረገች አይደለም። አንድ ሰው እራሱ በእራሱ እንደዚህ እንደዚህ እንደዚህ ማረግስ ተገቢ ነው ወይ? እሱ እኮ ሳርዬ እኛ ለመጠየቅ አንድ ሰው እኮ ጥፋተኛ አይደለውም የሚል ሰው ቁጭ ብሎ ያዳምጣል። ገባሻ? አሁን ይሄ ልጅ ለማዳምጥም ፍቃደኛ አይደለም፣ ሰው ለማውራትም ፍቃደኛ አይደለም። ቁጭ ብር አልቀመጥም ወጣ። ምን እናደርጋለን እኛ? ገብቶሻል? እኛ እግራ ተጋባነ እግዚአብሔር ባውላ ነው ያነቀኝን አላውቅም እኔ ማመኑላ እስከሚያቂተኝ ድረስ ነው። ለወሬ የምትሉ ይሄ ወሬ አይደለም። ይህን እንደቀላል እያላችሁ እያየሽ አሁን አንቺ ለወሬ አንድ ሺህ አምስት መቶ ውስጥ ይሄ ወሬ አይደለም ሳሪ፣ ባይዛዋይ ይሄ ነገር ሚሸፋብኑ መሸፋፈን የሚፈልግ ወዳጅም አለ። እግዚአብሔርም፣ ይሄ የሚሸፈን አይደለም። ባይዛዋይ ነገር አደባባይ መውጣት አለበት። እግዚአብሔር፣ ህዝብ ማወቅ አለበት። መግባኔ ነው። ነገ እናንተ ልጆቻችሁ፣ እናንተ እዛ ሀገራችን ተጨርሰን ተጨርሰን ተጨርሰን መጣን። ደግሞ እዚህ ሀገር ሰው ሀገር መጣችሁ፣ አዌርነስ እየሰጠን ነው እንድትሰሙ እንድትማሩ፣ አያችሁ ወንድ ቤት ተከራይታችሁ የምትቀመጡ ሰዎች የሚደርሰው ዕጣ ይሄ ነው። ምክንያቱም ማንም የለም ምንም የለም መጫወቻ ነው የሚያደርጓችሁ። ሂጃዛ ቤት ምረጡ። በከሌ በከሌ እንዳትገቡ ምንለው በምክንያት ነው። ምክንያቱም ሴት እህቶቻችን እያለቁብን ነው። በቀን ስንት ሰው ነው የሚደፈረው? በቀን ስንት ሰው ነው ተደባድቦ ጣቢያ የሚገባው? እኛም ማናያቸው ሶሻል ሚዲያ የማይመጡ ስንደቶ ቻሉ ከሰበይ ንጽፉ ያሉ ያስጠፉ እየደፈሩ ያላቸው ብር እየዘረፉ ሜዳ ላይ የሚጥሩ ስንት አሉ? ይሄ ወሬ ሳይ ወሬ ዛይደ ሽንትን የምትዩን አመለቃቅም የእናት ሽን ገበና ያባት ገበና የምታወጪ ነው ወሬ ይሄ ወሬ አይደለም። ትክክለኛ ሪያሊቲው ለእናንተ እየነገርናችሁ እያሳየናችሁ ነው። ልብ እንድትሉ ነው ምን ያክል አበሻ ለአበሻ እንደተጨካከነ ምን ያክል አገሩን አሳፍሮ መጥቶ ደግሞ እዚህ ሰው ሀገር ላይ በዚህ አይነት ሁኔታ እንደምንገኝ ስሙ። ድሮስ ነውር ነው፣ ያበሻ ገመና አይወጣም እንደዚህ እያልን ነበር። አሁን ግን በደንብ መስማት አለባችሁ ማየትም አለባችሁ። ቢኮዝ እንደዚህ አይነቱ ነገር እናንተ አይምሮ ውስጥ መቀመጥ አለበት። በቃ ሴት ናት፣ እህትሽ ናት፣ ሴት ናት፣ እህት ናት፣ እናት ናት። የማንም ጨምላቃ መጨማለቂያ ነሆን እንደኛ እንደ እየመጣችሁ እዚህ እንትን እያላችሁ አረጋሽትም እንዲህ ነውር አይደለ እንዴ? ልጅቷ በቃ በስመ አብ ወመንፈስ ቅዱስ ለምንም እኮ አትታይም። ምን አያስታውቅም። ካልጋ ላይስ ብትቀመጥ እንደዚህ ተደርጎ ይደበደባል? የሰው ልጅ እንደዚህ እንደዚህ ይደበደባል? እንደዚህ እንደዚህ ይደረጋል? አልጋ ላይ ተቀመጠች ብሎ የማይመስል ወሬ ነው እንጂ የሚያወራው የማይመስል ወሬ። እንዴት ነው አልጋው ላይ ስለተቀመጠች ነው እንደዚህ ይደበደባል? ወንድሜ ቀጥል፣ ይቅርታ ስላቋረጥ። አዎ፣ ግን ባለቤቱ ከእሱ ጋር አንድ ላይ አይደለች የምትኖረው፣ እሷ ስራ ላይ ናት፣ አብዳቢ ናት እሷ፣ ሻርጃ ነው። ኦኬ፣ የተለያየ ቦታ ናቸው። ኦኬ፣ ሶ ልጅቷ በምን አይነት ሁኔታ ነው እዛ መታ ማደር የፈለገችው? እና እጃዛ እንትን የረፍት ቀን ሌላ ሰው በቤቱ አልነበረም፣ ስ ከመዳም ቤት እንዳጋጣሚ ነው፣ ከስራ ለቃ እኮ ነው የመጣችው። እኔም ያው የደረሰ መረጃ ይሄ ነው። እኔም እኮ ጀስት ሰው ሼር አርጎ ቶሎ ና ዮርድ ዮርድ ብሎ ነው። አይ ምናልባት ጓደኛችን ነው ስትሉ እሱ እሱ እሱም የልጁ ባህሪ እና በዚህ አጋጣሚዎች ውስጥ ሌላ ሰው ተጨማሪ ስለሌለ ብቻቸውን በነበሩበት ሁኔታ ነው ይሄ ነገር ሊፈጠር የቻለው። እናንተ ካለው ባህሪ እና ካለው ጸባይ፣ ይህንን ነገር ያደርጋል ብላችሁ ነው የምታስቡት ወይስ እኔ አሁን ለማሰብን ለመጠረጠርም ሁለት በቃ ግራ ተጋብቻለሁ። ይህን ይህን ብዬ ለማውራት ግራ ተጋባው። ምክንያቱም ልጁ አሁን ለምሳሌ ከምስቱ አግብቶ የምኖር ልጅ ነው ምናምን እንደዚህ አላሰብኩ ነበር። ኢብን ደውዬ ጠይቅ ያወረው ሌላ ነው፣ ሚዲያ ላይ ደግሞ የወጣ ትክክለኛ መረጃ ሌላ ነው። ጭንቅላቴ በቃ ትክክል ማሰብ ላቃተኝና በጣም ተጨንቄያለሁ። እግዚአብሔርም እኔ ልጁ እናንተ ጋር ላይፍ ሳሚ ጋ የገባው ዛሬ ነው። ከሳሚ ቤት ቀደም ብሎ የሆነች ልጅቷ ቤት ዝም ብሎ ሆኔ ከፈቱና ሼራ አደረጉ። እኔ ሄድኩ ሲሄድ ማንም የሚያወራ ሰው የለም። ጀስት ዝም ብሎ የልጅቷን ፎቶ ለጠፉ። ልጆቹን ብዙ ቢያንስ ኦሎሞስ መቶ ሰው አለ፣ ግን የሚያወራ ሰው የለም። ከዛ ጠየኳቸው፣ ምንድነው የተፈጠረው? ምንድ ምንድ ስላቸው እክለክለ እንዲ እንዲ ያርጎኑ ምናምስሉ እኔ ልደውል ልጠይቅ ብዬ ወጣሁ። ወጥቼ ደወልኩለት በቦቲም እንደዚህ እንደዚህ እየተወራ ነው እና ገዝት ላይ እጠብቃለሁ እና አውራ። ምንድነው ይሄ ነገር? እውነት ነው ውሸት ነው ስል